ለነሱ መቼም የማይገባቸው እንደሆን ቆሮ ናቸው። እነሱ የፈንት ጠራጊ ናቸው፣ በእናትሽ ተያቸው። እነሱ አስረግጬ ነው የምናገረው። መጀመሪያም ተዘግዝቅ ያለው ሂዱና ዘግዝቁ። ናይ ፈጡማ የኔ ቆንጆ ፍልቅልቅ፣ ናይ ፈጡማ እኔ ኧረ በእናትሽ የኔ ፍልቅልቅ ማለት ነው። ፈጥማ የኔ ፍቅር ማለት ነው። የኔ ጠምበለል፣ ኧረ ወደዛ። ይህን ደግሞ እንዳታመጭበት ገበት። ዛሬ ላሚቶ እኔ አንዷን እሸጣለሁ ብዬ እያሰብኩ ነኝ ማለት ነው ማለት ነው

አዳምጡ ቅን የሆነች ሰዎች አላችሁ፣ ለማለፍ ትፈልጎ ነው እንጂ ቅን ቀናም አላለም። እንደዛ ብለ ቀኑ የሆነች ልጆቹ አሉ። ትክክል እኮ ነው፣ አላለም እሱ። ዝም በሉ፣ እንኳን ዘንቦብሽ እንዳውም ጤዛ ነሻለ። እሱ ቅን ቀናም አላለም፣ ግን አማርኛውን አተባት ቦት ነው ምን ነው ያለው? ቅንቅን ሰዎቹ ስራ አላችሁ፣ አማርኛ ላይ ጻፉልኝ። እኔ እንግሊዝኛ አለኝ።

ማዛኛ የሆነ ልጅ ማለት ነው። በእድሏት ሀይም የሙልጭ አርጋ ትትሳደብ ያየኋል። ልጅ ትላንትና ደግሞ ብሩኬ የሙልጭ አርጋ ትትሳደብ። አንድ ሰው እኮ ኔ እየተዘዋወረ ፎሎ እኮ ነው ለፎሎ ስብሰባ እኮ ነው። አረ ዛሬ ደግሞ እንዴት ምንም ብላ መታለች መሰላችሁ? ልናገረው የምር ዩቱቤ ዩቱቤን ምንድ ነው እንትናስ ኮፒ ራይት አስይዘህብኛል ና አንቻሌ ብላ ፎቶውን ለጥፋ፣ የብሩኬን በቲክቶክ ቪዲዮ ሰርታላችሁ መታለች። ይጭቅ ደሞ ወላይ ማዛ ግሩፕ ላይ ተለቆ ያገኘ ነው። እንደው ላይ ነው ላይ ነው። ቲክቶክ ሰርታለች። በቲክቶክም ሰርታለች እንደገና

ምን አረጋችሁ እኮ አይደለም ግን ብሩኬ ቅንቅናም አላትበሉ ነው እኔ እንጂ እናንተ ምንም አልኩት። እና እሱ ምን ችግር አለ ሚዲያ ላይ ነው እኮ እያለ፣ አዎ እውነትም ቅንቅናሞች ናቸው። ትላንትና ማታ ምን እንደሚያወራው አልሰማሽም? እውነትም ቅንቅናሞች ናቸው። እንትን እንስራ እኮ እኔ አይደለም እሱ ነው እያለ ነው ግን ገብቶ እያለ እኮ

እኔ ዛሬ ይህ ቪዲዮ የመጣ እግዚአብሔርን እንዴት እንደሳኩት ትላንትና ማታ ቁጭ ብለን ስንለፋለን ሰምቶ ነው ያመጣ። በጉርጉር ልቀቂት ግስ እየሰማችሁ ከሆነ ልቀቂት ግስ እኛ እንደምናቃጥላለን፣ በእናታችሁ ሰርተን ሰርተን እናቃጥላለን። በኋላ እዛው ጉርባችሁ ላይ ስለዛ ወሬ እንዳታወሩ

አንቺ የተመታሽ አንቺ የተመታሽ አረ ተየ ሰው ጌታ ተፈትሽ ይተይ ሞት አለ። አንቺ የመርክያ ነይ፣ ነይ ውጪ። አንቺ ለካ እኔ ኢንስታግራም ላይ እየፈተሽ ነው። አንቺ አንቺ እየተረገምሽ አንቺ እየተረገምሽ፣ እኔ ለብሩኬ እንደዚህ አድርገው እንደዚህ አልኩ። ብዙ ጠላት እያበዱ ነው፣ እንደዚህ ተነስታችሁ ነው ብዬ ሜሽን አድርጌለሁ። አንቺ እየተረገሽ ምን ትሁን ደሻየሽ

አዩ አዩ ምን ብለመሽም ብታደርግ ደስ ይለሻል መሰለሽ። አንቺ አሚና ማለቴ ነው፣ አሚና አንቺ ማለቴ ነው። ማዛ ይሄንን ሌላ ነገር ምንም አላልኩም። ዛሬ ኃይሌ ቲክቶክ ላይ ይሄንን የሆነ ነገር ለስራ ብቻ አይደለም ደግሞ መሽን ያደረገችው ሀብትሽ አልቀረ ወይኔ ጉዴ ፈላማ፣ እግዚአብሔር እያወጣሻል። አይደለም አይደለም፣ እንደዚህ ሲሆኑ እኮ ቪዲዮ፣ እንደዚህ አይነት ቪዲዮ ሲሰራ ብዙ ጠላቶች እየተቃጠሉ ነው። ለዛ እኮ ነው የሱ ብዬሽ ነው

እስኪ ስልሳ አራት ሰው አለ እግዚአብሔርም ማለት ነው። ቆይ አዳምጡ። ስልሳ አራት ሰው ስልሳ ሶስት ሰው አለና ሀይሚ ቲክቶክ ላይ ገብታችሁ እኔ መሽን እያርኩ ነገር አይታችሁ እስኪ እኮ አይተሻል። እንደዚህ አይነት በቪዲዮ ስሩ ብዙ ቃላት እየተቃጠሉ ነው አልኩት። እንደዚህ ፎቶ ተነሱልን እስኪ አልሽው። አዎ እንደዚህ አልኩት።

ምንም ያን ነገር አታርግም ወይ?

ራሳቸው ወጥተው በግሩፕ ላይ ይደውላሉ። አደለም፣ ፎቶን አይቶ ነው ደንግጦ ነው የሄዱት። ያች አትፍረጅባቸው፣ ፎቶ አይቶ ደንግጦ ነው ያወጡት። ደግሞ ለምንድን ነው የወጣሽው? ምን አስበሽ ነው? ክያኔ ትታስወጪ ነው አብራ የወጣችው ተባባሪ ሆነች።

ፋጡማ፣ ደግሞ ምን አስበሽ ነው አንቺ ናቅረሽ የምትወጪ? እኔ አንቺ ቤት ስገባ እንደዚህ ሆና ቆይ፣ ጠብቂኝ። ማዛ ማዛ፣ ፕራንክ እናርጋቸው አንሻ ቤትና ፋጥማ ቤት ሲከፈት እንውጣት።